ሰላም ጤና ይስጥልን ውድ የዳርቲዩብ ቻናል አድማጭና ተመልካቾቻችን፣ ዛሬም እንደተለመደው እናንተን ያዝናናሉ፣ ቁም ነገር ያስጨብጣሉ፣ ያስደንቃሉና ያስገርማሉ ያልናቸውን ማራኪ መረጃዎችን ይዘን ቀርበናል። ቻናላችን ሰብስክራይብ እንድታደርጉልንና የደወል ምልክቱን በመጫን ቤተሰብ እንድትሆኑን እንጋብዛለን። እንግዲህ በዛሬው ዝግጅታችን በካናዳ አምስቱ ከፍተኛ ደሞዝ የሚያስገኙ የእጅ ሙያዎች ምን ምን ናቸው የሚሉትን ነው እንዳስሰው። እንደሚታወቀው ከቅርብ ጊዜ ወዲህ ብዙ መንገዶች ወደ ካናዳ እያመሩ እናያለን። ኤጀንቶች፣ ኤጀንሲዎች ወደ ካናዳ ለስራ መሄድ የምትፈልጉ እያሉ ሲያስተዋውቁ እናያለን። እና ወደ ካናዳ ሂዶ ከፍተኛ ደሞዝ ለማግኘት ምን ብሰራ ይሻላል የሚለውን ዛሬ እንዳስስላችኋለን። አብራችሁን ሁኑ። ካናዳ በዓለም ላይ ግዙፍ የኢኮኖሚ ባለቤት ከሆኑትና ከበለጸጉ ሀገራት ተርታ ትመደባለች። ካናዳ ለዜጎቿም ሆነ ለስደተኛ ነዋሪዎች የተመቻችን ኑሮን አማላይ የስራ ዕድሎችን ከከፍተኛ ክፍያዎች ጋር የፈጠረች ሲሆን አስደናቂ ውጤታማና ዘመናዊ የትምህርት፣ የጤና፣ የልማት የኢንዱስትሪና የቱሪዝም ፖሊሲዎችን በመተግበር በእድገት ዙፋን ላይ በመቀመጥ የቻለች ሰላማዊ ሀገር ሆናለች። በዛሬው ፕሮግራማችንም በካናዳ እንደ አውሮፓውያን አቆጣጠር በ2025 ከፍተኛ ክፍያ የሚያስገኙ አምስቱ የእጅ ሙያዎች እነማን ናቸው የሚሉትን እንዳስሳለን። በእነዚህ የሙያ መስኮች ላይ የሚገኘው ክፍያ በተለይ የሥራ ዕድሎቹን የሚያገኙት የአፍሪካ ዜጎችን ውጤታማ ቢያደርጉም በሌላ በኩል ደግሞ ስራዎቹ ከፍተኛ የሙያ ብቃትን፣ ሙያዊ ክህሎትን፣ የአመታት የስራ ልምድንና ዓለም አቀፍ የሙያ ማረጋገጫ መስፈርቶችን ምናልባት ነው ይሄ ሊያሟሉ ይገባል ይላል። ለእነዚህ የስራ አይነቶች የቀረቡት ክፍያዎች በመንግስታዊም ሆነ በግል ድርጅቶች ውስጥ ተቀጥረው የሚገኙ ሰራተኞች ከአመታዊ ደሞዝ በተጨማሪ ሌሎች ከስራው ጋር የተያያዙ ልዩ ልዩ ጥቅማጥቅሞችን፣ አበሎችን፣ ሽልማቶችንና የትርፍ ሰዓት ስራ ክፍያዎችን ያገኛሉ ማለት ነው። ስለዚህ ለስራዎቹ የተተመኑት ዓመታዊ አማካይ የሰራተኞች የደሞዝ ክፍያ ሲሆን፣ ክፍያዎቹ ደግሞ በሰዓት በሳምንት ወይም በወር ሊከፈሉ ይችላሉ። በዚህ መሰረት በአንደኝነት ደረጃ ላይ የተቀመጠው እንግዲህ የጭነት ማመላለሻ ወይም ከባድ መኪና ሹፌር የሚባለው የሥራ ዘርፍ ነው። ይህ የሥራ መስክ በካናዳ በቀዳሚነት ጠቀም ያለ ደሞዝ የሚያስገኝ ሲሆን ከፍተኛ የመኪና ማሽከርከር ብቃት ባላቸው ሹፌሮች ይከናወናል። ይህንን ግዙፍ ጭነቶችን የሚሸከም መኪናን ማሽከርከር ሀገር አቋራጭ ወይም በአንድ ጊዜ ረዥም ርቀቶችን የመጓዝ የባህር ጠረፎችን የማቋረጥና እስከ ሰሜን አሜሪካ የሚደርስ የጭነት ማመላለስ ተግባርን ያካትታል። በካናዳ በዚህ ሙያ ላይ የሚቀጠሩ ሹፌሮች መኪናዎችን የመጠገንና ለደንበኞቹ አገልግሎት የመስጠት ኃላፊነትን ደርበው ሊሰሩ ይችላሉ። ሙያው አድካሚና ጥንቃቄ የሚሻ በመሆኑ ከፍተኛ ብቃትና ክህሎትንም ይጠይቃል። በዚህ መሰረት እንግዲህ ዓመታዊ የደመወዝ ክፍያው 140352 ዶላር በመሆን በአንደኝነት ደረጃ ተቀምጧል ማለት ነው። በሁለተኛ ደረጃ የተቀመጠው የቧንቧ ጥገና ባለሙያ ነው። በካናዳ የቧንቧ ስራ በርካታ ዘርፎችን ያካተታል። ይህ ሙያ ሰፋፊና ረጅም የመስመር ዝርጋታዎች፣ የመስመር እድሳቶችን፣ ጥገናዎችን፣ የመስመር ጥበቃና እንክብካቤን የተመለከቱ ተግባራትን ያካተታል። በተጨማሪም ሙያተኞቹ ለነዚህ ተግባራት የሚያገለግሉ መሳሪያዎችን እና ቁሳቁሶችን የመጠቀም ብቃትና ችሎታ ሊኖራቸው ይገባል። ይህ ስራ በስፋት በመደበኛነት አሊያም በጊዜያዊነት በተለያዩ መኖሪያ ቤቶች በልዩ ልዩ አካባቢዎች በንግድ ተቋማት ውስጥ ወይም በኢንዱስትሪ ህንፃዎችና ተቋማት ላይ ይከናወናል ማለት ነው። ባለሙያዎቹ በጥገና ቡድኖች፣ በኮርፖሬሽኖች፣ በእጽዋት ማምረቻዎችና እና በፋብሪካዎች ውስጥ ተቀጥረው የመስራት እድሎችም አላቸው። በዚህ መሰረት እንግዲህ ዓመታዊ ደሞዙ 101376 ዶላር በመሆን በሁለተኛነት ላይ ይቀመጣል ማለት ነው። ሌላው እንግዲህ በሶስተኛነት የተቀመጠው የብረት ብየዳ ባለሙያ ነው። በካናዳ በከፍተኛ ክፍያ ረድፍ ላይ የሚገኘው ይህ የብረት ቁሳቁሶችን ወይም ማሽኖችን በብየዳ መሳሪያዎች በመታገዝ የማያያዝ ሙያ ከፍተኛ ብቃትን ይጠይቃል። በተለይ የዚህ ሙያ ባለቤቶች በዓለም ላይ ግዙፍ የሆኑት አምራች የንግድ ዘርፎች የአውሮፕላን ሊሆን ይችላል፣ የመርከብ፣ የከባድና ቀላል የማሽነሪ እቃዎች፣ የውሃ ማሞቂያዎችና ሌሎች የብረታ ብረት ውጤቶችን ማምረቻ ፋብሪካዎችና ተቋማት ውስጥ ተቀጥረው ይሰራሉ ማለት ነው። በካናዳ ውስጥ በዚህ ሙያ ላይ የሚገኙ ታታሪ ሰራተኞች የብረት ግብዓት በሚያስፈልጋቸው ግንባታዎች፣ በብረት ዝርጋታዎች፣ በልማት ተቋማትና በንግድ መደብሮች ውስጥ እንግዲህ ተሰማርተው ይገኛሉ። በዚህ መሰረት ዓመታዊ ደመወዙ 95235 ዶላር በመሆን በሶስተኝነት ላይ ተቀምጧል ማለት ነው። በአራተኛ ደረጃ የምናገኘው ኤሌክትሪሻን ነው። በካናዳ ያለው ዘመናዊ የስራ ዘዴ ሰራተኞች ከአንድ ሙያ በተጨማሪ ሌሎች ተያያዥ የሙያ ችሎታዎች እንዲኖራቸው ያበረታታል። በመሆኑም በኤሌክትሪክ ሙያ ላይ ከሁለት በላይ ሙያን የሚደግፍ ተግባራት ይከናወናሉ። የኤሌክትሪክ ባለሙያዎች ከባድ የህይወት የአካልና የንብረት ጉዳት በሚያስከትል ስራ ላይ ስለሚገኙ በሙያው ከፍተኛ እውቀትና ልምድ የስራ ላይ ደህንነት ግንዛቤዎችን ተላብሰው ሊገኙ ይገባል ማለት ነው። በካናዳ ሰፊ ከተሞችን የሚያካልሉ መኖሪያ ቤቶች የኤሌክትሪክ መስመር ዝርጋታዎች፣ እድሳቶች፣ ጥገናዎች የኃይል አቅርቦትን ማዳረስ፣ የኃይል አማራጮችን ከከተሞች ወይም ከንግድ ተቋማት ጋር የማስተሳሰር ከኤሌክትሪክ ጋር የሚገናኙ ማሽኖችና ፋብሪካዎችን የተመለከቱ ስራዎችም ያው ይካሄዱበታል ማለት ነው። በካናዳ በኤሌክትሪክ ሙያ ለመቀጠር የሚፈልጉና በስራ ላይ የሚገኙ ሰራተኞች የኤሌክትሪክ ሳይንስ እውቀትን፣ የዝርጋታ ስርዓቶችን፣ የአወቃቀር ንድፎችና ተጨማሪ ከሙያው ጋር የያዙ ግንዛቤዎችን፣ ልምዶችንና በቂ እውቀቶች ሊይዙ ይገባል። በዚህም እንግዲህ ዓመታዊ የደሞዝ ክፍያው 94521 ዶላር በመሆን በአራተኛ ደረጃ ላይ እናገኘዋለን ማለት ነው። እንግዲህ በአምስተኛ ላይና ለዛሬው የመጨረሻ በሆነው የተቀመጠው የውሃና የንፋስ ወፍጮ ማሽነሪ ባለሙያ ነው። በካናዳ ሀገራዊ ምርት እድገት ላይ ጉልህ ሚና በሚጫወተው ይህ የሥራ ዘርፍ በውሃና በንፋስ ኃይል የሚንቀሳቀሱ የወፍጮ ማሽኖችን የማምረት የመጠገን የማደስ የኢንዱስትሪያል መካኒክ ችሎታን የሚጠይቅ ሲሆን የካናዳ የዚህ ዘርፍ ተቋማትና ሰራተኞች ይህንን ስራ በፈረቃ የማከናወን ስልትን ይተገብራሉ ማለት ነው በዚህ ሙያ ውጤታማና ስኬታማ ሆኖ ለመቀጠል የማሽኖች ምርትና ዝርጋታዎችን ማሽኖችን የመትከል ወደ ሌላ ቦታ የማዘዋወርና የመጠገን ስራዎች ላይ ከፍተኛ የሆነ ሙያዊ እውቀቶችም የረዥም ጊዜ ልምዶች ክህሎቶች ይዞ መቅረብ ይጠበቃል ማለት ነው ያው ምክንያቱም ይሄ እንግዲህ ከበድ ያለ ስራም ስለሆነ ማለት ነው ከላይ የቀረቡትን ሙያዊ ብቃቶች የተላበሱ ሰራተኞች በካናዳ በፋብሪካዎች በእጽዋት ወይም በእርሻ ፋብሪካዎችና በልዩ ልዩ ተቋማት ውስጥ ተቀጥረው የመስራት ከፍተኛ ክፍያን የማግኘትና ና ማህበረሰብን በሙያ የማገልገል እድሎችን ያገኛሉ ማለት ነው። በዚህም መሰረት እንግዲህ አመታዊ የደሞዝ ክፍያቸው 91584 ዶላር በመሆን በአምስተኛ ላይ ተቀምጧል ማለት ነው። ክቡራትና ክቡራት የቻናላችን ተከታዮች እንግዲህ የዛሬው ይህን ይመስላል። ነገ በሌላ ዝግጅት እስክንገናኝ ሰብስክራይብ እንድታደርጉ በትትና እንጠይቃለን።